ዋናው ቤት ያ ነው። አሁን የካቶሊክ ቤተ መቅደስ ነው። ከቫቲካን ቀጥሎ ትልቁ ቤተ መቅደሳቸው ይሄ ነው። አዎ የካቶሊኮች እና የዮሴፍ ቤት ላይ ጌታ ያደገበት ቤት ላይ ነው ይሄ መቅደስ የተሰራው። ሰላሳ አመት ጌታ የኖረበት ቦታ ማለት ነው። አዎ ናዝሬት አዎ። በወቅቱ የዶች ዝቅ ያለን ኑሮ ያላቸው ነበር። እንጨት እየጠረቡ የሚኖሩ ነበሩ።

እና እነ አልነግሮህም አለ ሆሱም እናት ናትናኤልና ፊልጶስ የተናገሩት እና ከናዝሬት ደግ ሰው ይወጣል ያለው በዚያን ጊዜ አካባቢ እንጨት እየጠረቡ የሚኖሩ ዝቅ ያላ ናት ሆነው፣ ግን ብዙ ደጎች፣ ብዙ ቅኖች ከዚያም በላይ የደጎች የቅኖች አምላክ ክርስቶስ ያደገበት ቦታ ነው። እመቤታችንም ውሃ እየቀዳች አዎ ቤተ መቅደስ በኖረች ጊዜ እኮ ልጠይቃችሁ፣ እመቤታችን የስዕለት ልጅ ነች አይደል? ወላጆቿ ማናማን ይባላል? ሐናና ኢያቄም በረከታቸው ይደርብን። በሊባኖስ ተራራ ነው እመቤታችን የተወለደችው። ሆኖም ግን ያው ወላጆቿ በቀደም እንዳየነው እና በኋላ የምናየው ከሁለት ቀን በኋላ ከጌቴሴማኒ ይ ግቦች ያሉት የኖሩ። በስንት አመቷ ነው ቤተ መቅደስ የገባችው? ሶስት በዓታ ብንል በዓታ ለማርያም ማለት እኮ ቤተ መቅደስ መግባቷ ማለት ነው። ኪዳነ ምሕረት የምሕረት ቃል ኪዳነ እንደምንል በዓታ ታህሳስ ሶስት ቀን በዓታ ለማርያም ስንል ወደ መቅደስ ገባች። የስለት ልጅ ናት። መላእክት ቅዱስ ፋንል እየመገባት ኖረች። ይህ የሆነው ቤተ መቅደሱ እዛ ኢየሩሳሌም ነው። ጌታችንን ከወለደች በኋላ ነው የኖረችው። ሰላሳ ዓመቱን ከእሱ ጋር ነው እና የኖረችው ከዚያም በዚህ በናዝሬት አዎ እናቤታችን ሐናና እያቄም ሊባኖስ ተራራ ላይ ወለዷት። በሶስት አመቷ ወደ ቤተ መቅደስ ገባች። አስራ ሁለት አመት ቤተ መቅደስ ኖረች። እናም አሁን አሁን ይህን ለማስተካከል ነው ኢየሩሳሌም ያልኳችሁን በዚህ በ